ሰላም ጤና ይስጥልን። የሰዓቱን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። በአማራ ክልል ያሉ የጤና ባለሙያዎች ከእስር ሲፈቱ ከስራ የተባረሩት ወደ ስራቸው ሲመለሱ፣ በአዲስ አበባና የተለያዩ አካባቢዎች ደግሞ አድመው እንደሚቀጥል የጤና ባለሙያዎች አረጋግጠዋል። የጤና ባለሙያዎች ንቅናቄ ቦርድ ቀደም ብለው ሁሉም የጤና ባለሙያ ከዛሬ ሰኞ ጀምሮ ወደ ስራ እንደሚመለሱ በመግለጫ ይፋ አድርገው ነበር። ነገር ግን ከጤና ሚኒስቴር ጋር በተፈጠረ አለመግባባት አድመው እንደሚቀጥል አስታውቀዋል። የአማራ ክልል የጤና ባለሙያዎች ማህበር ሠላሳ አራት የጤና ባለሙያዎች ከእስር እንደተፈቱ እና ተባረው የነበሩት የጤና ባለሙያዎች ወደ ስራ መመለሳቸውን አስታውቋል። ዝርዝሩን ይዘናል። በርካቶችን ባሳተፈው የ ኢንተርኔት የተቃውሞ ሰልፍ ላይ በርካታ ሀሳቦች እየተንጸባረቁ ነው። በጉዳዩ ላይ የመንግስት አካላት የተለያዩ ሀሳባቸውን እየሰጡ ነው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ሀሳባቸውን ካጋሩ ባለስልጣናት መካከል ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ቲኢንተ ህዝቡን አስቀድመው የሰሙ ወይም የተከታተሉ ይመስል እንደዚህ አይነት ጩኸት ለውጥ አያመጣም፣ ጊዜ ባያባክኑ እመክራለሁ ሲሉ ተደምጠዋል። ባዶ ገረወይና ባዶ በርሜል ሲነኩት በጣም ነው የሚጮኸው። በጩኸት በእንደዚህ አይነት መንገድ የሚሳካ ነገር ያለ አይመስለኝም። ከዚህ ውጭ ያሉ ወንድሞቻችን ጊዜ ባያባክኑ ጥሩ ነው ድካም ስለሆነ ድካም ስለሆነ ቶሎ ሰብሰብ ብሎ ይቅርታ ጠይቆ ተስማምቶ ፓርቲ ሆኖ ሀሳብ ሽጦ በሆነ ደረጃ አሸንፎ ተስማምቶ አብሮ መቀጠል ይቻላል። ይህ አይነቱ አንድነት ቀጣይነት ካለው ከስልጣን ይልቅ ህዝብን ያስቀደመ ፖለቲካዊ ብስለት ጅማሮ ተደርጎ ሊታይ ይችላል። ግንቦት ሰላሳ በዓለም ዙሪያ ያሉ ኢትዮጵያውያን አንድ ብርቅዬ ነገር ለማየት ችለዋል። ብዙዎች ከቶም ሊሆን አይችልም ያሉት ሐሳብ ነው አንድነት። ይህ አንድነት የወለደው የጋራ ስቃይናም የሰላም እጦት ነው። አብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር ታላቅ የተቃውሞ የኢንተርኔት ትዕይንተ ህዝብ ግንቦት ሰላሳ አዘጋጅቶ ነበረም። ዝም ብሎ የሚታይ ትዕይንተ ህዝብ ብቻ አልነበረም። የኢትዮጵያን ፖለቲካ ለብዙ አስርት ዓመታት ሲያምስ የቆየን ክፍፍልንና ጥርጣሬን እየሰባበረ ነበረም። በአገሪቷ የተለያዩ ስፍራዎች የሚካሄዱ ጦርነቶች በቀጠሉበት፣ ጋዜጠኞች ለእስር በተዳረጉበት፣ የአገሪቷ የፖለቲካዊ ማኅበራዊና ኢኮኖሚያዊ ችግሮች ተባብሶ በቀጠሉበት በዚህ ሰዓት የተካሄደው የኢንተርኔት ትዕንተ ህዝብ አንድ መልእክት የያዘ ነበር። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ የሚል ትዕንተ ህዝቡን ታሪካዊ የሚያደርገው መልእክቱ ብቻ አይደለም። ከዚህ መልእክት ጀርባ ያሉ አንደበቶች ትዕንተ ህዝቡን ታሪካዊ አድርገውታል። ተንተ ህዝቡ የሪኦት ዓለም ልዩነት ሊውነት ያላቸው የሚባሉ የተለያዩ የፖለቲካ እሳቢዎችንና የብሔር ቡድኖችን የሚወክሉ ሰዎች መድረክ እንዲጋሩ አድርጓል። ይህ ከአብዮታዊነት አንሶ ሊታይ አይችልም። እነዚህ ግለሰቦች በተለመደው ሁኔታ ተመሳሳይ መድረክ ሊጋሩ ስለመቻላቸው በእርግጠኛነት መናገር አይቻልም። ከጃልሜሮ እስከ ዘመነ ካሴ ከጃር መሐመድ እስከ ስብሃት ነጋም፣ እንዲያውም አንዳንዶች በፖለቲካዊ ክህደት ወይንም በአመፅ ቀስቃሽነት እርስ በእርስ የተወነጃጀሉ ናቸው። ይሁንና አሁን ግን አብረው ቆመዋል። ለምን? ምክንያቱም ከርዕዮተ ዓለም ልዩነት ከፍ ያለ አደጋ ፊታቸው ተደቅነዋል፣ የአገሪቷ ህልውናና የዜጎች ቀጣይ ሕይወት። ይህ ለታይታ የተካሄደ አንድነት ሳይሆን አስፈላጊ የሆነ አንድነት ነው። ይህ አይነቱ አንድነት ቀጣይነት ካለው ከስልጣን ህዝብን ያስቀደመ ፖለቲካዊ ብስለት ጅማሮው ተደርጎ ሊታይ ይችላል። መንግስት ይቺ ባቄላ ካደረች አትቆረጥምም በሚል ብህል ዩቱብን ለተወሰነ ሰዓት ሲዘጋ እንደነበረ የኢንተርኔት ህዝቡ አዘጋጆች ሲናገሩ ነበረም። ጉዳዩ መንግስትን ምን ያህል እንዳስቆጣ እና ስጋት ላይ እንደጣለው አመላካች ነው ተብለዋል። በስልጣን ላይ ያሉትን ሰዎች ስጋት ውስጥ የጣላቸው ቴንተ ህዝቡ ብቻ አይደለም። የተለያዩ የፖለቲካ መሪዎች የብሔር ሰንሰለታቸውን በጥሰው በአንድ ተሰባስበው ስለ ሰላም አስፈላጊነት መናገራቸው ነው። ምላሹ ሁላችንም ቀድሞም የምናውቀውን ሀቅ ያረጋገጠ ነው። እውነት የመንግሥት ትልቁ ስጋት መሆኑን ሰዎች የህብረትና የአንድነት ድምፅ ሲያሰሙ መደንገጣቸውን ትንተ ህዝቡ ኢትዮጵያውያን ካሁን በኋላ በጭራሽ በጋራ አይቆሙም የሚለውን ሀሳብ ያፈራረሰ ነው። በጋራ ቆመዋል። በጋራ መቆም ይችላሉ። በጋራ መቆምም አለባቸውም። ከሁሉ በላይ ግልጽ የሆነው የሰላም ጥያቄ ከአንድ ወይንም ከሌላ ስፍራ የመነጨ ሳይሆን ከሁሉም ቦታ የመጣ መሆኑ ነው። ከሁሉም ቦታ የሰላም ጥያቄ ሲመጣ መሃሉ ሊሰማ ይገባል። አለዚያም መፈረካከሱ አይቀርም። ጥያቄው መንግስት ጥያቄውን ሰምቶ የማስተካከያ እርምጃ ይወስዳል ወይ የሚለው ነው። በዝምታ ያያችሁ ሰዎች ዝምታችሁ ከመስማማት ይቆጠራልና ድምፃችሁን አሰሙ። በስልጣን ላይ ያላችሁ ሰዎች ሰላምን የመምረጥ ጊዜያችሁን አታባክኑ ስል መሰረት ሚዲያ ከተከታዮቹ አጠናቀርኩት ያለውን መረጃ አጋርቷል። ይህ በእንዲህ እንዳለ በጉዳዩ ላይ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለአስርት ዓመታት እንዴት ነው የሽግግር መንግስት እያወሩ የሚዘልቁት? የሞኝ ዘፈኑ ሁሌም አበባዮሽ ነው ሲሉ አጣጥለውታል። ሽግግር መንግስት የሚሉት ሌላ ሀሳብ የላቸውም እንዴ ብለን ስንጠይቅ ለካንስ ከሰሞኑ የጠቅላይ ሚኒስትሩ ሀሳቦች ህዝቡን እንዳያዳምጥ የማወናበጃ መንገድ መፈለጊያ ናት ብለዋል። መሳሪያ ታጥቀው ጫካ ገብተው ንጹሃንን ሲያንገላቱ የሚኖሩ ሰዎች ሰላም ይስፈን ሲሉ ከመስማት በላይ የክፍለ ዘመኑ ታላቅ ፌዝ አይገኝም። ሰላም ከፈለጉ ቀላሉ መንገድ መሳሪያን ጥሎ ወደ ሰላማዊ መንገድ ቢገቡ መንግሥት ከግማሽ መንገድ በላይ ሄዶ ይቀበላቸው ነበረ ብለዋል። በሌላ በኩል በአማራ ክልል ከስራ ተባረው የነበሩት አምስት የጤና ባለሙያዎች ወደ ስራ ተመልሰዋል፣ የታሰሩትም በሙሉ ተለቀዋል ስል የአማራ ክልል የጤና ባለሙያዎች ማህበር አስታወቀም። በአማራ ክልል ከሰሞኑ የሐኪሞች የመብት ጥያቄ ጋር በተያዘ ከስራ ተባረው የነበሩት አምስት የጤና ባለሙያዎች ወደ ስራ ሲመለሱ፣ ታስረው የነበሩ ሰላሳ ሁለቱ ደግሞ መለቀቃቸውን የአማራ ክልል ጤና ባለሙያዎች ማህበር አስታውቋል። በማህበሩ የአባላት ጉዳዮች ተጠሪ ዶክተር ሙልቀን አስራት እንደተናገሩት በደብረ ታቦር ሆስፒታል ይሰሩ የነበሩ እና በመላ ሀገሪቱ በጤና ባለሙያዎች ከሚነሳው ጥያቄ ጋር በተያዘ በስራ ገበታቸው አልተገኛችሁም በሚል ምክንያት ከስራ ተባረው የነበሩ አምስት የሕክምና ባለሙያዎች ወደ ስራ ተመልሰዋል። በተመሳሳይ በባህር ዳር ከተማ በሚገኘው ፈለገ ህይወትና አዲስ ዓለም በደበርቅ በመተማ እንዲሁም በደብረ ታቦር ሆስፒታሎች ይሰሩ የነበሩና ከአስር ቀን በላይ ታስረው የነበሩ ሰላሳ ሁለት የጤና ባለሙያዎች መለቀቃቸውን ዶክተር ሙልቀን አክለው ገልጸዋል። የተፈቱት የጤና ባለሙያዎች አብዛኞቹ ፍርድ ቤት ያልቀረቡ ሲሆን አንዳንዶቹ በሀገር ሽማግሌዎች ድርድር የተለቀቁ ናቸው ያሉት ዶክተር ሙልቀን በባህር ዳር ከተማ በሚገኙት ፈለገ ህይወትና አዲስ ዓለም ሆስፒታሎች ይሰሩ የነበሩት ግን በፍርድ ቤት ዋስ ይለቀቁ ብሎ ከወሰነላቸው በኋላ ፖሊስ ያለ ምንም ምክንያት ከአምስት ቀን በላይ አስሮ አቆይቷቸዋል ብለዋል። በባህር ዳር ከተማ በሚገኘው በአዲስ ዓለም ሆስፒታል ይሰሩ የነበሩና ለ14 ቀን ታስረው ባለፈው ሳምንት በዋስ የተለቀቀው ዶክተር ምትኩ ተገኝ እሱና ባልደረቦቹ ከታሰሩ በኋላ ፍርድ ቤት ቀርበው በዋስ ይለቀቁ ተብለው ቢወሰንላቸውም ፖሊስ ሳይለቃቸው ሳምንት እንዳቆየዋቸው ገልጸዋል። በኋላም ፖሊስ ለፍርድ ቤቱ ምርመራዬን ጨርሻለሁ ብሎ ለወረዳ ፍርድ ቤት ማቅረቡን እና ወረዳ ፍርድ ቤቱ ደግሞ ለከፍተኛ ፍርድ ቤት ላከው ከፍተኛ ፍርድ ቤቱ በዋስ ሊለቀን ችሏል ብለዋል። በእስር ቆይታቸው ምንም አይነት ሰብአዊ የመብት ጥሰት እንዳልደረሰባቸውም ገልጸዋል። ይህ በእንዲህ እንዳለ የጤና ሚኒስቴር በድጋሚ ከድቶናል፣ ስለዚህ የስራ ማቆም አድማው ይቀጥላል ስሉ የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አስታውቋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አባላት ከቀናት በፊት ከጤና ሚኒስቴር አማካሪ ጋር ይፋዊ ያልሆነ ንግግር አድርገው ነበረም። በዚህ መሰረት የጤና ባለሙያው ሳኞ ወደ ስራ እንዲመለስ ቦርዱ በመግለጫ የሚያሳውቅ ከሆነ የታሰሩት ባልደረቦቻችሁን እስከ ማክሰኞ ድረስ ለማስለቀቅና ሕጋዊ ጥያቄዎቻችሁ ብዙም ሳይቆይ በጥቂት ጊዜ እንደሚመለስና ለተግባራዊነታቸው መግለጫው በወጣ ማግስት ተገናኝቶ ለመወያየት በቃል ደረጃም ተስማምተው ነበረም። ይሁንና ለዚህም አስር ባለሙያዎች ለውይይት አዘጋጅተን ነበር። የታሰሩት ባልደረቦቻችንን በልባችን በመያዝና መልካም ፍቃድና ኃላፊነት ለማሳየት ከሰኞ ጀምሮ ወደ ስራ መመለሳችንን በማስታወቅ መግለጫ በማውጣት ጥያቄያቸውን አክብረናል የሚለው ትላንት በወርዱ ያወጣውናም ለሚዲያችን የደረሰው መግለጫ ንቅናቄው መግለጫውን ይፋ ባወጀ ማግስት ሚኒስትር መሥሪያ ቤቱ አቋሙን ሙሉ በሙሉ ቀይሮታል ብለዋል። የታሰበውን ቀጣይ ውይይት በመሰረዝ መስሪያ ቤቱ በራሱ አማካሪ በኩል ለጤና ባለሙያዎቹ ቦርድ የሚከተለውን መረጃ መስጠቱን አሳውቀዋል። አንደኛ የባልደርቦቻቸውን ከእስር ነጻ የማድረግ ዋስትና እንደማይሰጥ፣ ሁለተኛ ጥያቄዎቻቸውም እየታዩ ሊመለሱ የሚችሉ እንጂ በተቀመጠው የጊዜ ገደብ የሚሰጥ መልስ እንደማይኖር፣ ሶስተኛ፣ ወደ ስራቸው ቢመለሱም ለደህንነታቸውና ላለመታሰራቸው ለማስፈራሪያዎች፣ ቅጣቶች፣ ዛቻዎች ምንም ማስተማመኛ እንደማይሰጥ አስታውቀዋል። ይህ አስደንጋጭ ክህደት እኛ ላሳየነው መልካም እምነትና ክብሮት ንቀትን የሚያሳይ ብቻ አይደለም፣ ነገር ግን መብቶቻቸውን የጠየቁ የጤና ባለሙያዎችን ለማዳከምና ለአደጋ ለማጋለጥ ሆን ተብሎ እየተደረገ ጥረትንም ያመለክታል። ከዚህ የከፋው ደግሞ በአሁኑ ወቅት በእስር ላይ ባሉ ባልደርቦቻችን ላይ ከተፈጸመው በደል በተጨማሪ ሌላ ማስፈራራትና አዲስ እስርም ሊኖር እንደሚችል እና እየተደረገ እንዳለ መረጃ ተሰጥቶናል ብለዋል። እኛ እንደ ቦርድ ይህንን ቀውስ በውይይት ለመፍታት ኃላፍነት፣ ትዕግስትና እውነተኛ ፍቃደኝነት አሳይተናል። ሚኒስቴር መስሪያ ቤቱ ግን በድርግቱና በዝምታው በግልጽ እንዳሳየው የአገሪቱን የጤና ስርዓትን የሚያገለግሉ ባለሙያዎችን ለመጠበቅ ለማዳመጥ፣ ወይም ለመደራደር ፍቃደኛ አለመሆኑን በግልጽ አሳይቶናል። ስለዚህ በመላ ሀገሪቱ የምትገኙ የጤና ባለሙያዎች ይህን ጥሪ እናቀርባለን፣ በማለት የሥራ ማቆም አድማው እንደሚቀጥል ጥሪ አቅርበዋል። ይህ ክህደት መንፈሳችንን እንዳያደፈርስ፣ ሆኖም ቁርጠኝነታችንን እንዲያንቀሳቅስ እናደርግ። የምንታገለው ለራሳችን ብቻ አይደለም። የምንታገለው ለፍትህ ለክብርና የጤና ባለሙያው ትክክለኛ መብቱን በመጠየቅ የማይቀጣበት ወደፊቱን ለመፍጠር ነው። የታሰሩት ባልደረቦቻችን አሁንም በእስር ላይ ናቸው። ብቸኛው ወንጀላቸው ለእውነት መቆማቸው ብቻ ነው። አሁን ደግሞ እነሱ ብቻ ሳይሆኑ እስርና ማንገላታት እንደሚቀጥል ተነግሮናል። ይህ ከአሁን በኋላ ስለ ፍትሃዊ ደሞዝ ወይም የሥራ ቦታ ክብር ብቻ አይደለም ይህ ስለ ደህንነታችን ስለ ነጻነታችንና ስለ ወደፊት ሕይወታችን ነው የጤና ሚኒስትር የገባው ቃል ዋጋ እንደሌለው አሳይቶናል ውይይት ያለመተማመን ምንም ትርጉም የለውም በሐቀኝነት ቀርበን በከሃድነት ተከፍሎናል። እኛ ግን ወደዚህ ትግል የገባነው በስነ ምግባርና በታማኝነት ነው። ስለዚህም የሥራ ማቆም አድማው እንደሚቀጥል ወስነናል በማለት በመግለጫው አስታውቀዋል። አክለውም በእኛ ጥሪ መሰረት ሰኞ፣ ዛሬ ሥራ ልትጀምሩ ያሰባችሁ ውድ ባልደርቦቻችን ከላይ በዘረዘርናቸው መክዳቶች ምክንያት የተነሳ ሥራ ከመጀመር እንድትቆጠቡ አበክረን እናሳስባለን ብለዋል።